ፀጉሬ ተበታጠሰ፣ ዘጉሬ አላምራ ላይ ፀጉሬ ከረኑ አያምርም፣ ፀጉሬ አላድጋ ላይ ፀጉሬ በቃ ብዛት የለውም፣ ፀጉሬ እንደዚ ነው ለምትሉ ሰዎች ፍቱን መድኃኒት ይዤ መጥቻለሁ። እዚህ ጋር ተከታተሉኝ። እንግዲህ እዚህ ጋር የምታዋቸው ቅርንፍድ፣ እሬት፣ ሄና ኮፊ ነው። ኮፊ ማለት ነው የሚፈለዋል። አደለ ሙስ አድርጌ ነው በዚህ መልኩ ፈቀፍቀዋለሁኝ እሬቱን ማለት ነው። ጀሉን አወጣዋለሁ፣ የውስጡን እንትን በዚህ መልኩ ፈጨዋለሁኝ። እስከ መጨረሻው አብራችሁ ተከታተሉኝ። ሄና አደረግኩበት፣ ሄና ኮፊ። ከዛ በቁርንፍድ ውሃ ነው የተወካው ማለት ነው። ይሄ ሄና በቁርንፍድ ውሃ ነው የተወካው። በቁርንፍድ ውሃ ተዘፈዝፉትና ወይም ታፈሉትና ቁርንፍዱን፣ በውሃው ከዛ ጀሉ እንደዚህ ተጨመቀ ማለት ነው። እንደዚህ ጭምቅ ይደረጋል። አያችሁት? በጣም ነው ደስ የሚለው ጄሉ ራሱ ማለት ነው። ፀጉር ሲያለሰልስ ባያችሁ ክርንችች ያለ ፀጉር ያላችሁ ሰዎች ራሱ ፀጉር ያለሰልሳል። በዚህ መልኩ ታዋህዱትና ቢያንስ ለሁለት ሰዓት ለሶስት ሰዓት ያህል እንደፈለጋችሁት ታኑራችሁ። በዚያም በኋላ መቀባት ነው፣ ሌላ ምንም ጣጣ የለውም። ተቀብታችሁ ፀጉራችሁ ንጹህ መሆን አለበት። ጥብት ብላችሁ በዚህ መልኩ እንደዚህ ቅብት ትሉና ያችው ፀጉር ሲያምር ማለት ነው ደግሞ ስትቀቡት እኮ ሲያምር ቅዝቅዝ እኮ ነው የሚለው በዚህ መልኩ እንደዚህ ቅብት ትላላችሁ ቅዝቅዝ ነው የሚያደርጋችሁ ራሱ ማለት ነው ትታጠባላችሁ ስትታጠቡ በቃ ስትታጠቡ በሻምባ ትታጠቡ በነገራችን ላይ ሂና ተቀብታችሁ በሻምባ ትታጠቡ ሂናው ራሱ እንትን ነው ማለት ነው ልክ እንደ ወዝ ነገር አያስቀምጥም ይበጣጥስባቸዋል ጸጉራችሁን። ስለዚህ ሂና ተቀብታችሁ በሻምቦ አትታጠቡ። ሂናውን ከታጠባችሁት በኋላ የራሳችሁን የምትሉትን ዘይት ጸጉራችሁን እንደገና ተቀቡት ማለት ነው። ደረቅ ማለ እርጥቡንም ሆነ ተቀቡት፣ የምትፈልጉትን ዘይት ከዚያም በኋላ ላይ መታጠብ በሻምቦ ማለት ነው እንጂ ሂና ተቀብታችሁ በሻምቦ እንዳትታጠቡ። እኔ በፊት ጊዜ አዲስ እንደመጣው ሂና ተቀብቼ በሻምቦ ሙልጭ አድርጌ ነበረ፣ ቀይነቱ እንዲሄድልኝ ሻርቤን ሂጃብ ስለብስ እንትን እንዳይልብኝ እንዳያቀላብኝ እንዳያበላሽብኝ በደንብ ነበር በሻምቦ ምን ጥር አድርጌ የምታጠበው። ግን ጸጉሩ ጭር ግርግድ ነው የሚያደርገው ማለት ነው። ጭርስ ነው የሚያደርግባችሁ እና ይህና ተቀብታችሁ በሻምቦ አትታጠቡ። በባዶ ውሀ ብቻ ታጠቡት። ጠራም አልጠራም ዝም ብላችሁ ታጠቡት እና በኋላ ላይ የምትፈልጉትን ዘይት የራሳችሁን ዘይት ተጠቀሙት ማለት ነው። ማንኛውንም ዘይት በኋላ በሻምቦ ታጠቡት። አንድ ቀንም በኋላ ሆነ ከሁለት ሰዓትም ሆነ ከሰዓትም በኋላ እንዲሁ ከሁለት ቀንም ሆነ በኋላ ማለት ነው፣ በምትመቻችሁ ሰዓት ታጠቡት። ምንም አያመጣም። አሪፍ ነው የሚሆንላችሁ፣ ፀጉር ያሳምረዋል። ፀጉራችሁ ለእናንተ ስታዩት ምንም አይመስላችሁም፣ ሌላ ሰው ለሚመለከተው በተለይ ፀሐይ ነገር ላይ ስትወጡ ምናምን ልክ ጸጉራችሁ ይና የተቀባ ጸጉር ሲያብረቀርቅ ደስ ሲል ማለት ነው።